ሰላም ጤና ይስጥልኝ፣ እንደምንከረማችሁ፣ ጋስፖሎዝ ማሄ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ ምሰሙ ሁሉ ከጌታችን እና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተሆድን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ ከተለያየ ቦታ አጠራጠር ያሉ የመጽሐፍ ቅዱስ ክፍሎችን እናያለን። መቼም አለማችን በዚህ በመነጠቅ ጉዳይ ላይ በጣም ታምሳ ነበር የከረመችው። በ23 እና ሴፕቴምበር 23፣ 24፣ 25 ባለው ጊዜ ውስጥ ክርስቶስን የሚያምኑ ሰዎች ይነጠቃሉ የሚባል ነገር በጣም በተለያዩ ቦታዎች ሲናፈሱ ነበሩና እቃቸውንም የሸጡ መኪናቸውንም የሸጡ አንዳንድ ነገር ያደረጉ ቤታቸውንም ለሰዎች ያስተላለፉ መኪናቸውን በአምስት ሺህ ምናምን የሸጡ ሰዎች ሁሉ አሉ። ይሄንን ቃል በመስማት ማለት ነው። ሁልጊዜ የእግዚአብሔርን ቃል በትክክል ካላዳመጥ ነው በሚመጡ ነገሮች ሁሉ በቀላል እንወሰዳለን። እንዳያስቷችሁ ተጠንቀቁ ብሎ እራሱ ኢየሱስ ክርስቶስ ያስቀመጠልን ብዙ ምልክቶች አሉ። ምልክቶቹ እየታዩ ነው። በትክክል ምልክቶቹ እየታዩ ነው። ነገር ግን አንድ ነገር መርሳት የሌለብን ያችን ቀን ቀንና ሰዓት ከአባት በቀር የሰማይ መላእክትም ሆነ ልጅ አያቁትም ነው የሚለው። ልጅ አያውቀውም፣ ኢየሱስ ክርስቶስ አያውቅም፣ መላእክቶች አያቁም፣ አባት ብቻ ነው የሚያውቀው። አባት ሲወስን የሚሆን ነገር ነው እና ማንኛውም ሰው ተነስቶ ይህን ቀን በነገረ ሰዓት እውነተኛ የእግዚአብሔር ነቢይ ልንለው አንችልም። ሊገመት ይችላል፣ ከጦርነቱ ከመሬት መንቀጥቀጡ ከውሃ መጥለቅለቁ ከረሃቡ ከስደቱ በየአለሙ ላይ ከምናያቸው የተለያዩ ችግሮችና ጦርነቶች የክርስቶስ መምጫው ቀርቧል ልንል እንችላለን። ምክንያቱም በጨለማ አይደላችሁም እና ቀኑ እንደሌባ ሊደርስባችሁ እናንተ ላይ አይችልም ስለሚል ማለት ነው። ቃሉን ስናውቀው ሙሉ በሙሉ ቃሉን ካልተረዳነው ትንሽ ነገር ከመሀሉ ከወሰድን የምንረዳበት መረዳትና ለሌላው የምናስተምርበት ሁኔታ በጣም የተለየ ይሆናል። ኢየሱስ ክርስቶስ ይመለሳል፣ በትክክል ይመለሳል። ቀኑና ሰዓቱ መቼ ነው? ይህንን የሚያገን አባት ብቻ ነው። ይህንን አውቃለሁ የሚል ሰው ትክክለኛ ሙሉ በሙሉ አስተማሪ አይደለም፣ ምክንያቱም የማን ድምፅ እንደሚያስተላልፍ እንኳን አያውቀውም ማለት ነው፣ ያ ሰው ኢየሱስ ክርስቶስ ሰኞ ይመጣል፣ ማክሰኞ ይመጣል፣ በዚህ ቀንና በዚህ ሰዓት። ሕልም እንኳን ብናይ የተለያየ ነገር እንኳን ብናይ ይህንን ቀን ከአባት በቀር ማንም አያውቀውም ብሎናል። ነገር ግን ምልክቱ ካያችሁ እነዚህ ምልክቶቹ ናቸው ያለንን እያየን ዝግጁ መሆናችን እንጂ የቀኑ ዛሬና ነገ መሆን አይደለም። ኢየሱስ ክርስቶስ ይመለሳል። አዎ ኢየሱስ ክርስቶስ ይመለሳል መጥቼ አባቴ ቦታ ላይ በአባቴ ቤት ቦታ ላይ መጥቼ ወስዳችኋለሁ ወይም ብሏል። የዮሐንስ ወንጌል ምዕራፍ 14 ላይ የማቴዎስ ወንጌል ምዕራፍ 24 ላይም እንደዚሁ በደንብ አድርጎ ገልጾልናል። አሁን ወደ እሱ እንሄዳለን እና ምንድን ነው አንዳንድ ነገሮች ከመወሰናችን በፊት ሙሉ በሙሉ አንደኛ ነገር የሚያስፈልገው ከክርስቶስ ጋር ያለ መልካም ግንኙነት ነው። ሰኞም ይምጣ ማክሰኞም ይምጣ ረቡም ይምጣ ሌሊትም ይምጣ በቀንም ይምጣ፣ ዝግጁ የሆነ ሰው የቀኑ ነገር አያሳስበው። ምክንያቱም አባት ብቻ ነው የሚለው ቃል ሊለወጥ አይችልም። የእግዚአብሔር የመጽሐፍ ቅዱስ ቃል ያስቀመጣቸው ነገሮች አይለወጡም። እኛ በፈለግነው ዘዴ ማለት ነው። ስለዚህ እግዚአብሔር እንዳስቀመጠልን ነው የምናየው። ለምሳሌ የማቴዎስ ወንጌል ምዕራፍ 24 እንዲህ ይላል ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ይለናል 35 ላይ። 36 ደግሞ ስለዚህ ቀንና ስለዚህ ሰዓት ግን ከአባት በቀር የሰማይ መላእክት ቢሆኑ ልጅም ቢሆን የሚያውቅ የለም። በቃ ይሄ አይለወጥ። መላእክቶች ሊነግሩን አይችሉም። የሰው ልጅ ተነስቶ ሊያረዳን አይችልም። በዚህ ቀን ኢየሱስ ክርስቶስ ይመጣል ብሎ የታይም ፍሬም ግን ሰዓት ሳይሰጠው ኢየሱስ ክርስቶስ እንደሚመጣ መናገር ይቻላል። ምክንያቱም በተሰሎንቄ ላይ እንደምናየው፣ ወደ ቆሮንጦስ ሰዎች ላይ እንደምናየው ጳውሎስ በደንብ አድርጎ ጽፎታል። እሱንም አብረን እናያለን ዛሬ ና ቀኑን ሳይሆን እኛ ዝግጁ ነን ወይ አንድ ሁለት ለውጦቹን እያየን ነው። አዎ እያየን ነው። ኢየሱስ ክርስቶስ ይመጣል። በትክክል ኢየሱስ ክርስቶስ ይመለሳል። ኢየሱስ ክርስቶስ ይመጣል። የተወሰኑ ሰዎች ይወሰዳሉ። በትክክል ይወሰዳሉ፣ መጽሐፍና ቃሉ እንደሚለን ማለት ነው። የሚቀሩአሉ አዎ የሚቀሩ አሉ፣ ለመከራው። እነዚህ ሁሉ እውነት ናቸው። ነገር ግን እውነት ያልሆነው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ በዚህ ሰዓት በዚህ ሁኔታ ኢየሱስ ክርስቶስ ይመጣል ማለት የእግዚአብሔርን ቃል ማበላሸት ነው። አላለማ ቀኑን እና ሰዓቲቷን ከአባት በቀር ማንም አያውቅም መላእክት በሰማይ ቢሆኑ ልጅ ቢሆን ኢየሱስ ክርስቶስ ቢሆን ይህንን አያውቁም ነው መጽሐፍ የሚለን ስለመነጠቅ እውቀት ያስፈልገናል መነጠቅ አለ መወሰድ አለ እውነት ነው ምንም ውሸት የለውም ምክንያቱም የእግዚአብሔር ቃል አይዋሽም አይለወጥም አይቀየርም ስለዚህ እዛ ጋር እንሄድና ምንድን ነው ራሱ መነጠቅ የሚለውን አብረን እናያለን። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ አምስት ቁጥር አንድና ሁለትን እናያለን። ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንድጻፍላችሁ አያስፈልጋችሁም። ዘመናትና ሰዓት ሊጻፍላችሁ አያስፈልጋችሁም። ጳውሎሳውን ታውቃላችሁ፣ የእግዚአብሔርን ቃል የሰማችሁ ናችሁ ብሎ ነው እያወራን ያለው። እና ሊጻፍላችሁ አያስፈልጋችሁም፣ ምክንያቱም የጌታ ቀን በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ ታውቃላችሁና። ኢየሱስ ክርስቶስ እንደ ሌባ እንደሚመጣ ሰምተናል። አሁ ሰምተናል። እንደ ሌባ ማለት ምንድን ነው? አለማስጠንቀቂያ፣ በፈለገው ሰዓት ላይ እግዚአብሔር አባት በፈለገው ሰዓት ላይ ኢየሱስ ክርስቶስ ይገለጻል። ስለዚህ ይሄንን ቀን ሰኞ፣ ማክሰኞ ብለን ልንጽፍላችሁ አይገባችሁም። እንደ ክርስቲያንነታችሁ እንደ አማኝነታችሁ የተዘጋጃችሁ መሆን አለባችሁ። መቼም ይምጣ መቼም ነው የሚለን ሰላምና ደህንነት ነው ሲሉ፣ ሰላምና ደህንነት ነው ሲሉ በዓለም ላይ ማለት ነው። አሁን ፒስ ኤንድ ሴኩሪቲ እያሉ ነው አደለ? ተሰብስቦ አንድ ሰላም ነገር ለማምጣት አዎ፣ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶ አያመልጡም ይላል እነማንን ነው ሰላም እንፈጥራለን ሲሉ የሚዘጋጁትን፣ ሰዋዊ የሆነ ሰላም ሊያመጡ የሚጥሩትን። የሰላም ንጉሥ ኢየሱስ ክርስቶስ እያለ በሰው በፈጠረው አርቴፊሻል ነገር ሰላምን ሊያመጡ ሲሯሯጡ ያልጠበቁት እንደ እርጉዝ እንደ ምጥ ሆኖ መከራ ይመጣባቸዋል ይላል። ትንቢተ ዳንኤል ምዕራፍ 9፥27 ላይ ሰላሙን ደግሞ እንዴት እንደሚያደርጉ ይነግረናል። ትንቢተ ዳንኤል ምዕራፍ 9 ቁጥር 27 እንደዚህ ይላል ሴኩሪቲውና ሰላሙ ምንድን ነው የሚለውን እንድታዩት ነው። እርሱም አንድ ሰው ነው። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳንን ለአንድ ሱባኤ ያደርጋል። ለአንድ ሱባኤ ማለት ሰባት ዓመት ማለት ነው። አንድ ሱባኤ ማለት ለሰባት ዓመት ማለት ነው ያደርጋል። በሱባኤውም እኩሌታ በሶስት ዓመት ተኩል ማለት ነው መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። አዲስ በሚሰራለት ቤተ መቅደስ ይቀመጣል ማለት ነው። ይህም ዓለማት ተሰብስበው ያንን ሲሉ ያልጠበቁት እንደ እርጉዝ ምጥ ይመጣባቸዋል ይላል። ያልጠበቁት ነገር ይመጣል ይለናል። እና እናንተ ግን ይላል፣ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። አንደኛ ኢየሱስ ክርስቶስ ጥብቀን እናውቀዋለን። ሕይወታችን ነው። ሊያድነን የሚችለው እሱ ነው። መቶ የሚወስደን እሱ ነው። ስለዚህ ቀን ያስጠነቀቀን እሱ ነው። በቀራንዮ በፈሰሰው ደም የገዛን እሱ ነው። በራሳችን ማንነት ልንታይ ስለማንችል ያንን ሁሉ ነገር ስለምታውቁ በጨለማ አይደላችሁም እና ቀኑ እንደ ሌባ እናንተ ላይ አይደርስባችሁም። ቀኑ የሚደርስባቸው አሉ ማለት ነው። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ አራት ቁጥር 13 ደግሞ እንዲህ ይላል የተለየ ቦታ ላይ ሄዶ ማለት ነው። ነገር ግን ወንድሞቹ የተስፋ እንደሌላቸው እንደሌሎቹ ደግሞ እንዳታዝኑ የሚያዝኑ አሉ ማለት ነው። እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። አንቀላፍተው ስላሉ ማለት ምንድን ነው? ነቅተው በእግዚአብሔር ቃል ላይ ያልበረቱትን ማለት ነው። ይሄ ሰዓት በጣም በእግዚአብሔር ቃል ላይ የምንበረታበት ነው። ምክንያቱም ይሄንን ቃል ከሁለት ሺህ ዓመት በፊት ተጽፎና ተዘጋጅቶ የተቀመጠልን ዛሬን እንድናቀው የተቀመጠ መልካም ደብዳቤ ነው። ይህን እያነበብን ቀኑን መዋጀት አለብንና እንዲህ ይላል፣ 14 ላይ ኢየሱስ እንደ ሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉቱ እግዚአብሔር ከእነርሱ ጋር ያወጣቸዋል። በኢየሱስ ክርስቶስን አምነው የሞቱት ማለት ነው፣ ይነሳሉ። ከዛስ ምን ይሆናል? በጌታ ቃል የምንላችሁ ይህ ነውና ይላል ጳውሎስ፣ ያስጠነቅቃል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን የሆንን ይላል፣ እኛ ሕያዋን የሆንን ጌታ እስኪመጣ ድረስ የምንቀር ጌታ እስኪመጣ ድረስ የማይሞቱ ሰዎች ማለት ነው፣ ሳንሞት ማለት ነው። ያኔ እሱ ይህንን ካለ ዛሬ በኩራት በሕይወት ያለን ሰዎች እያለን መሰክር እንችላለን፣ ኢየሱስ ክርስቶስ ይመጣል ብለን ማለት ነው። እሱ በዛ ሰዓት ነበር በሕይወት ያለነው ላይ ኢየሱስ ክርስቶስ ይደርስብናል። እኛ በሕይወት ቆመን እያለን በክርስቶስ ያሉ የሞቱት በቅድሚያ ይነሳሉ። እኛ በሕይወት ያለን ደግሞ እንለወጣለን። እንዳይን ብልጭታ ነው የሚለው፣ እንደዚህ ብለን እንዲስክንል ማለት ነው እና አሁን አንዳንድ ሰዎች እንደ ማሪት የእግዚአብሔር ቃል ቀን ደርሷል እያልሽ ግን ጠቃለ፣ ብለሽ ለሰዎች በቀጥታ ትናገረች። ጳውሎስ ተናግሮ ነበር። የዛሬ ስንት ሺ ዓመት፣ ሁለት ሺ ዓመት በላይ ራይት፣ ጳውሎስ ተናግሮ ነበር ይህንን። እኔ ዛሬ ብለው ኢየሱስ ክርስቶስ መንግስት ተሰማይ ያቀርባለችና ንስሐ ግቡ ይል ነበረ ያኔ። አሁን እኔ ብለው ልዩነት የለውም። በቃ የእግዚአብሔርን ቃል የሚናገር ሰው እንደ ቃሉ ነው መናገር ያለበት። ቃሉ ምን ይላል? እነ ጳውሎስ ምን ብለዋል? እኔ ምን እላለሁ? ያሉትን ነው የምለው፣ አልጨምርም። እና ኢየሱስ ክርስቶስ መምጣቱን በትክክል እንናገራለን። ኢየሱስ ክርስቶስ ይመጣል ከዚህ ጄኔሬሽን ውጭ ነው የሚመጣ እንኳ ቢባል እሺ አልልም። እኔ ኢየሱስ ክርስቶስ በእኛ ጄኔሬሽን የሚመጣ አምላክ ነው፣ ይመጣል። ምክንያቱም ምልክቶቹ ያስቀመጣቸውን አይተናል። በጨለማ አይደለንም። በጨለማ ካልሆናችሁ ትረዱታላችሁ ብሏል። እና ያንን እንጠብቃለን። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን የሆንን ጌታ እስኪመጣ ድረስ የምንቀር በዛ ሰዓት ማለት ነው ጳውሎስ ነው እንዲህ የሚለው የምንቀር የአንቀላፉትን አንቀድምም፣ አንቀድማቸውም። ጌታ ራሱ ይላል አሥራ ስድስተኛ ላይ ጌታ ራሱ በትዕዛዝ በመላእክት ድምፅ፣ በእግዚአብሔር መለከት ከሰማይ ይወርዳልና ኢየሱስ ክርስቶስ ከሰማይ ይወርዳልና፣ በክርስቶስም የሞቱት አስቀድመው ይነሳሉ። ከዚያም በኋላ ለእኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል በአየር ማለት መሬትን መልቀቅ አየር ላይ መሆን። በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን እንነጠቃለን። ምንድን ነው መነጠቅ? ከመሬት ላይ ተስቦ መነሳት ማለት ነው። እንነጠቃለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። አሁን ተስፋ እንደሌላቸው አይደለንም። በዚህ ቃል መጽናናት ይህን ቃል ላልሰማ መንገር ማለት ነው። መጽናናት ማለት ሆ የጌታ ቀን እየመጣ ነው። ታዲያን ይምናለኝ ከዚህ ምድር ምናለኝ ታዲያ በጨለማ አይደለሁም። ጌታ እንደሚመጣ በመጽሐፍ ሰምቻለሁ። ስለዚህ ምን ያስከፋሻል? በጌታ ቀን ደስ ይበላችሁ ነው አይደል? የሚለው በእያንዳንዷ ቀን በእግዚአብሔር ደስ ብሎን የእግዚአብሔርን ስራ ሰርተን ለሌሎች የሰማነውን አሰምተን አምላካችንን እንጠብቃለን ማለት ነው። ሌላ ጋር መነጠቅ ደግሞ እንዲሁ ምንድን ይላል የሚለውን ደግሞ እንድናይ የማቴዎስ ወንጌል ምዕራፍ 24 ቁጥር 37 ላይ እንዲላል የኖህ ዘመን እንደነበረ የሰው ልጅ መምጣት የሰው ልጅ ማለት የሰው ልጅ መምጣት ማለት የሰው ልጅ ማለት ኢየሱስ ክርስቶስ ነው። የሰው ልጅ መምጣት እንዲሁ ይሆናልና፣ እንዴት እንዴት ነው የሚሆነው? እንደ ኖህ ዘመን ይሆናልና፣ በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባባት ምን እስካለ ኖህ ወደ መርከብ እስከገባባት ሳይገባ ምንም አልተፈጠረም። ወደ መርከብ እስከገባባት ድረስ እስከገባባት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ ላይክ ኖርማል ላይፍ እየተኖረ እያለ አሁን እየኖርን እንዳለ ነው ኢየሱስ ክርስቶስ ወዳጆችን መጥቶ ሲነጥቅ ከዛ ከነጥቂያው በኋላ የሚመጣውን የሶስት ዓመት ተኩልም ሆነ የሰባት ዓመት ቁጣ የሰው ልጅ ሊችለው ማይችል ከኖህ ዘመንም የከፋ እንደሆነ ነው የሚነግረንና እስከገባበት ድረስ ሰው ኖርማል ኑሮውም ምንም ይመጣብኛል ብሎ አላሰበም እየኖረ ነበረ። የጥፋት ውሃ መጥቶ ሁሉንም እስከወሰደ ድረስ እንዳላወቁ እንዳልነቁ ማለት ነው፣ እንዳልሰሙ እንደተኙ ሰዎች ማለት ነው። የሰው ልጅ መምጣት ደግሞ እንደዚሁ ይሆናል ይደገማል ማለት ነው። ኖህ ሲናገር ሰዎች ሳይሰሙት ቀርቶ ኖህ እና ሌሎች ሰባት ቤተሰቦቹ ስምንት ሆነው ነው የተረፉት ከዓለም ሕዝብ ማለት ነው። ስለዚህ እንደዛ ጊዜ ነው የሚሆነው። በዚያን ጊዜ ይላል ስለመነጠቅ አሁንም፣ ሲ ደግሞ በዚያን ጊዜ ሁለት ሰዎች በርሻ ይሆናሉ። እኔና አንድ ሰው በርሻ እያረስን ብንሆን አንዱ ይወሰዳል። በርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሰዎች ሆኖ አንዱ እንደ ደመና ብልጭ ብሎ ይጠፋል፣ አንደኛው ቆሞ ስራውን ይሰራል ማለት ነው በዛ ሰዓት በእንቅልፍ ላይ ያለው ሰው አይወሰድም ማለት ነው። የማይወሰዳለ ይወሰዳለ። ሁለት ሴቶች ይፈጫሉ። ሁለት ሴቶች ደግሞ አብረው እየፈጩ እያለ ይፈጫሉ። አንዲቷ ትወሰዳለች አንዲቷም ትቀራለች። ምን ማለት ነው? አንዷ ትወሰዳለች፣ አንዷ ትቀራለች። ስለዚህ መነጠቅ አለ ማለት ነው። መነጠቅ እንግዲህ በሶስት በአራት ቦታ ላይ ያሳየኋችሁ እና ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ በቃ የነቃችሁ ሁኑ። በዚህ ሰዓት በዚህ ቃል እየተጽናናችሁ ንቁ። ኢየሱስ ክርስቶስ ይመጣል። ነገር ግን ሰዎች ሰኞ ይመጣል፣ ኦክቶበር አድርጎታል። ኦክቶበር ፋይፍ ቢሉን በፋይፍ ልብሳችንን ምናምን መሸጥ ምናምን አያስፈልግም። ክርስቶስን ማወቅ፣ በቃሉ መኖር፣ ወንጌልን ማዳመጥ፣ እስፔሻሊ የማቴዎስ ወንጌል የዮሐንስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌልን እነሱን አውቀው ኢየሱስ ክርስቶስ የተናገራቸውን ነገሮች ተግባራዊ ማድረግ በጣም አስፈላጊ ነገር ነው ማለት ነው። የማቴዎስ ወንጌል ምዕራፍ 14 ቁጥር 1 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። አባቴ ቤት ሰፊ ቦታ አለ እንዲህስ ባይሆን ባልኳችሁ ነበር። ስፍራ ላዘጋጅላችሁ ይሄዳለሁ። ባይኖር ኖሮ ትንሽ ሰራርቼ አተራርፌ ቦታ ሰራላችኋለሁ እል ነበር። ነገር ግን በአባቴ ቤት በጣም ብዙ ሰፊ ቦታ አለ። ሄጄም ስፍራ ባዘጋጀሁላችሁ ባዘጋጀሁላችሁ ነበር። ግን መዘጋጀት ያስፈልግ የተዘጋጀ ቦታ አለ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ። ምን ሊያደርገን ሁለተኛ እመጣለሁ። መቼ ነበር አንዴ የመጣው? ከድንግል በተወለደበት ሰዓት አይደል ያኔ መጥቷል። አሁን ደግሞ ሁለተኛ መጣለሁ፣ ወደ እኔም ወስዳችኋለሁ። ወደሚሄድበትም ታውቃላችሁ መንገዱንም ታውቃላችሁ አለ። በቃ ወደሚሄድበት ታውቃላችሁ። የሚሄደው ወደ አባቴ ጋር ነው። መጥቼ ደግሞ ሁለተኛ እናንተን ሰባስቤ እዣችሁ እሄዳለሁ። በአባቴ ቤት በቂ ቦታ አለ፣ ሁላችሁንም የማስገባበት። እናንተ ብቻ ተዘጋጁ እንጂ፣ እኔ ችግር የለም መጥቼ ወስዳችኋለሁኝ። ስለዚህ መነጠቅም በስንት ቦታ እየ ነው። እዚህ ጋር መነጠቅ ነው። ሴቷ አንዷ ትወሰዳለች አንዷ ትቀራለች፣ መነጠቅ ነው። ከእርሻ አንዱ ወንድ ይወሰዳል አንዱ ይቀራል፣ መነጠቅ ነው። በአየር ላይ እንቀበለዋለን፣ መነጠቅ ነው። ከሙታን በፊት አንቀድምም፣ የሞቱት በክርስቶስ ይነሳሉ፣ መነጠቅ ነው። ከዛ በአየር ላይ እንቀበለዋለን፣ መነጠቅ ነው። እነዚህ ናቸው መነጠቅ ማለት ማለት ነው። ወደሚሄድበትም ታውቃላችሁ መንገዱንም ታውቃላችሁ ሲል ቶማስ እንዳያለ ጌታ ወደምትሄድበት አናውቅም እንዴትስ መንገዱን እናውቃለን አለው አንተ ከሄድክ እንዴት እናውቀዋለን አይነት ነገር ነው ኢየሱስ ክርስቶስ መንቢል ጥሩ ነው ኢየሱስም እኔ መንገድና እውነት ህይወትም ነኝ ከእኔ በቀር ወደ አብ የሚመጣ የለም ቀድሞም ወሰደን በኋላም ሄደን ከኢየሱስ ክርስቶስ ውጭ ወደ አብ መግባት አይቻልም ከሱ ውጭ መንገድ እንደሌለን መቶ እንደሚወስደን ተስፋ የሰጠን ስለሆነ በወንጌሎቹ በጣም ጸንተን በቃሉ በማይለወጠው ሰማይና ምድር ያልፋል ቃሌ ግን አያልፍም ብሎናል፣ እና በዚህ ላይ ትኩረት አድርገን መምጣቱን ብንጠባበቅ በጣም ብልህነት ነው። ነገር ግን ሰዎች ሰኞ ይመጣል ሲሉን አንዳንዱ ሰውዬ አንዱ ሰውዬ አሁን መኪናውን አምስት ሺህ ዶላር ሸጠ ብሩን ከባንክ አውጥቶ ለሰው አከፋፈለ። ለሁለተኛ ቀን እንኳ የሚበላው አላሰበም። በቃ በሴፕቴምበር ቶኒ ፎር እነጠቃለሁ ብሎ ማለት ነው። ሁሉንም ነገር አድርጎ ሰጠ እና ባዶውን ቀረ። ይሄ ሰውዬ በጸጸት አሁን ምን ልሁን እያለ ነው። እንደዛ መሆን የለብንም። ኢየሱስ ክርስቶስ ይመጣል፣ ላዋ ይመጣል። ሰዎች ሰኞ ማክሰኞ ቢሉ ማዳመጥ አለብን? የለብንም። መነጠቅ የሚባል ነገር አለ፣ አሳየኋችኋል። የእግዚአብሔር ቃል ይለወጣል? አይለወጥም። እነዚህን ሁሉ አሰባስበን የእግዚአብሔርን ድምፅና ቃል የምንሰማበት ጊዜ ቢሆን ከማንኛውም ጊዜ የበለጠ፣ በቃ ከማንኛውም ጊዜ የተሻለ ጊዜ ቢኖር ይሄ ሰዓት ነው። እና ለዚህ ጉዳይ ደግሞ ለዚህ ሁኔታ እግዚአብሔር የመረጥኳቸው ሰዎች አሉ። እነዚህ የተመረጡ ሰዎች የስራ ኃላፊነት ሳይወለዱ የተዘጋጀላቸው ስለ እግዚአብሔር ቃልና ስለ እግዚአብሔር እውነት እንዲናገሩ የተጠሩ እንደ ኤርሚያስ በእናታቸው ማህፀን ሳይጸነሱ እግዚአብሔር አስቀድሞ ያቀዳቸው ያዘጋጃቸው ነው ስለ ጥሪ ደግሞ በሚቀጥለው ቪዲዮ ሰራለሁኝ እግዚአብሔር እንዴት አድርጎ እንደጠራን እና መጠራታችንን እንኳ አናቅም ለምን ቃሉን ስላላነበብን ቃሉን ስናነበው ከእኛ ጋር ማች የሚያደርግ እግዚአብሔር ያስቀመጣቸው ብዙ ነገሮች አሉ እዛ ላይ ስንሆን እግዚአብሔር የሚናገርበት የራሱ የሆነ ሪትም አለው የተኙትን የሚቀሰቅሰው የጠራቸውን ልጆቹን የሚያነቃበት ሰዓቱ ይሄነ ወተሽ የምትናገሪበት ሰዓቱ ይሄነ ወተ የምትናገርበት የሚለን ማለት ነው ይህን ቀን በደንብ አድርገን እንድንዋጀው አብዝቼ እየጋበዝኩኝ፣ ጌታችን መታመኛችን ኢየሱስ ክርስቶስ ይመለሳል ይመለሳል። ቀኑን ግን እየወሰኑ ሰኞ፣ ማክሰኞ በዚህ ቀንና በዚህ ቀን የሚሉን ሰዎችን ማዳመጥ የውሸተኛ ነቢያቶች ናቸው። ምክንያቱም ቀኑን ከአባት በቀር ልጅ እንኳን አያውቅም መላእክትን በሰማይ አያውቁም ከተባለን ቃሉን ልናከብር ይገባል እና አምላካችን ከተመለሰ ወደዚህ ምድር እንዳያስቀረ ጸለይን እና እየለመንን አምላካችንን እንጠብቀዋለን። አምላካችን ይመለሳል። አብራችሁኝ ስለቆያችሁ ከልብ ከልብ እያመሰገንኩኝ እሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ እሑድ ይሁንላችሁ። ሰላም ቆዩን። ሰላም ያገናኛል።